አዲስ አበባን የሚከበው የሸገር መንገድ ተጀመረ። በመጀመሪያው አራት ቢሊዮን ብር ወጪ ይደረግበታል። አዲስ አበባ ከውስጥ በከፍተኛ መጠን እየተለወጠች እንደሆነ ይታወቃል። በርካታ ግዙፍ ፕሮጀክቶች እየተካሄዱባት ነው። ሸገር ቢውቲ የተባለው ግዙፍ ፕሮጀክት የወንዝ ዳር ልማቶችን ፓርኮችንና ትልልቅ አውራ መንገዶችን እንዲገነቡ አድርጓል። የጫካው ፕሮጀክት አካል የሆኑ ሌሎች በርካታ ፕሮጀክቶችም በመገንባት ላይ ይገኛሉ። አሁን በተሰማው መረጃ መሰረት ደግሞ በአዲስ አበባ ዙሪያ እንደ ቀስተ ደመና የሚከባት ግዙፍ የመንገድ ግንባታ በኦሮሚያ ክልል ተጀምሯል። ይህ ግዙፍ ግንባታ በመጀመሪያው ዙር ብቻ ከአራት ቢሊዮን ብር በላይ ወጪ ይደረግበታል ተብሏል። በኢትዮጵያ የመጀመሪያው ነው የተባለው ይህ ግዙፍ የመንገድ ግንባታ 150 ኪሎ ሜትሮች ይረዝማል። ፕሮጀክቱ መነጋገሪያ ሆኗል። አብራችሁን ቆዩ። እንደሚታወቀው ከዓመት በፊት ገደማ በአዲስ አበባና በዙሪያዋ ባሉት ከተሞች መካከል መስመር ተበጅቷል። የአዲስ አበባና የኦሮሚያ ከተሞች አሁን በሚታወቅ ካርታ ተለያይቷል። ታዲያ የኦሮሚያ ክልል በአዲስ አበባ ዙሪያ ያሉት ሁሉንም ከተሞች ሸገር በሚል አንድ ጥቅል ስያሜ ጠርቶ ወደ አንድ ከተማነት ቀይሯቸዋል። አስተዳደራቸውም አንድ ከሆነ ቆይቷል። መቀመጫቸው ደግሞ አዲስ አበባ ላይ ነው። ሱሉልታ፣ ሰበታ፣ ኮየፈጬ፣ ገላን፣ ጣፎና ሌሎችም በአዲስ አበባ መውጫና መግቢያ ላይ ያሉ ከተሞች በሙሉ ሸገር ተብለው አንድ ግዙፍ ከተማ ወጥቷቸዋል። ታዲያ እነዚህ ከተሞች በአንድ መስተዳደር ውስጥ ሲሆኑ ጥያቄ ይነሳ ነበር። ይህም ከተሞቹ የተራራቁ መሆናቸው ነበር። አሁን የኦሮሚያ ክልል ይህንን ችግር ለመቅረፍ ይመስላል አዲስ አበባን 360 ዲግሪ የሚከብ ግዙፍ መንገድን አስጀምር ያለው ብሏል። ጠቅላላ እርዝመቱ 150 ኪሎ ሜትር ይሆናል ነው የተባለው። እንደሚታወቀው እነዚህ የሸገር ክፍለ ከተማ ተብለው የተደራጁት ከተሞች ከአዲስ አበባ ጋር ነው እንጂ እርስ በርስ አይገናኙም። ለመገናኘት ከፈለጉም የግድ አዲስ አበባን አቆራርጠው ማለፍ ይኖርባቸዋል። የአሁኑ በኢትዮጵያ የመጀመሪያው ነው የተባለው ይህ የመንገድ ግንባታ ፕሮጀክት የተጀመረውም ይህንን ችግር ለመቅረፍ ነው ተብሏል። የሸገር ከተማ ና የአዲስ አበባ ነገር ብዙ የተባለለት ነው። አዲስ አበባ ብዙ ጥያቄ ቢነሳባትም የሁሉም ኢትዮጵያውያን መሆኗ አሁን በግልጽ የተረጋገጠ ነው። ሸገር ከተማ ደግሞ በኦሮሚያ ክልል ስር የሚገኝና በክልሉ ብቻ እየለማ ያለ አካባቢ ነው። ምናልባትም ዘመን ሲቀየር፣ ስርዓት ሲለወጥ፣ አዲስ የፖለቲካ አይዲዮሎጂ ሲመጣም እንደ ሌሎቹ ሀገራት የሰለጠነ የፖለቲካ መንገድን ስንለማመድ አይደለም የከተማና የክልል የሀገር ድንበርን ስናስወግድ፣ ልክ እንደ አውሮፓውያን ነጻ ቀጠና መፍጠር ስንችል ሸገሪና አዲስ አበባ አይደሉም። ቢሾፍቱና ደብረ ብርሃን ከአዲስ አበባ ጋር አንድ ከተማ መሆናቸው የማይቀር ነው። ስልጣን በመጣ ቁጥር የሰው ልጅ ያስመጣቸውን ኬላዎች ያነሳል። ዛሬ ሰልጥነዋል ተብሎ የሚታሰቡት አውሮፓውያን እንኳን በራሳቸው ከተሞች ቀርቶ በሀገራቱ መካከል የተዘረጉትን ኬላዎች አንስተዋል። በአንድ ሀገር መታወቂያ ከፖላንድ ተነስቶ ጀርመንና ፈረንሳይ ብሎም ጣሊያን መግባት ይቻላል። ስልጣኔ ማለት ድንበርን ማስወገድ፣ የኔና ያንተን መባባልን መተው፣ በህግና በስርዓት እኩል ሆኖ ተገዝቶ ኖር ነው። እናም ወደፊት የኢትዮጵያ ከተሞች ሰፍተው እናም ወደፊት የኢትዮጵያ ከተሞች ሰፍተው ሰፍተው አንድ የሚሆኑበት ዘመን መምጣቱ የማይቀር ነው። እናም ሸገር ከተማ ላይ እየተገነባ ያለው ግዙፍ መንገድ ለሸገር ከተማ ብቻ ሳይሆን ለአዲስ አበባም መልካም ውጤት ይኖረዋል። ከላይ እንደጠቆም ነው የሸገር ክፍለ ከተሞች ለመገናኘት ሲፈልጉ በአዲስ አበባ ከተማ ብቻ ነበር የሚያቋርጡት። አንድ ሰው ከገላን ተነስቶ ሱሉልታ መግባት ቢፈልግ ከገላን አዲስ አበባ፣ ከአዲስ አበባ ታክሲ ይዞ ሱሉልታ ይገባል። ይህ ደግሞ የመንገድ መጨናነቅንም ይፈጥራል። የአሁኑ ግዙፍ መንገድ ሲጠናቀቅ ይህንን ይቀርፋል ተብሎ ይታሰባል። ምክንያቱም መንገዱ በአዲስ አበባ የሚያቋርጥ ሳይሆን በዳርዳር ሁሉንም ክፍለ ከተሞች የሚያገናኝና በአዲስ መሬት ላይ የሚገነባ ነው። ይህ 150 ኪሎ ሜትር የሚረዝመውና ሁሉንም የሸገር ክፍለ ከተሞች የሚያገናኘው የሸገር ታላቁ መንገድ የሚል ስያሜ ያለው የግንባታ ፕሮጀክት ከሰሞኑ በይፋ ተጀምሯል። በኢትዮጵያ የመጀመሪያ ነው የተባለው የሸገር ታላቁ የመንገድ ግንባታ ፕሮጀክት ማስጀመሪያ መርሃ ግብርም በኩራ ጅዳ ክፍለ ከተማ ነው የተካሄደው። አምስት ዓመታት ውስጥ እንደሚጠናቀቅ የተነገረለት 150 ኪሎ ሜትር የሚረዝመው መንገድ ሁሉንም የሸገር ከተማ ክፍለ ከተሞች በፍጥነት ያገናኛልም ተብሏል። በመጀመሪያው ዙር በ4.5 ቢሊዮን ብር የ38.5 ኪሎ ሜትር ግንባታ እንደሚከናወን የተገለጸ ሲሆን ይህም ከኩራ ጂዳ በመነሳት ጣፎ፣ ኮየፈጪና ገላን ክፍለ ከተሞችን ያገናኛል ተብሏል። ሁለተኛው ዙርም በተመሳሳይ ይጀመራል የተባለ ሲሆን ግንባታው በአምስት ዓመታት ውስጥ የሚጠናቀቃል ተብሎ ታስቧል የሸገር ከተማ በ12 ክፍለ ከተሞች በ36 ወረዳዎች 40 የገጠር ቀበሌዎች የተደራጀ እንደሆነ ይታወቃል በስፋትም ከታየ ከአዲስ አበባ በላይ ነው የሸገር ከተማን መልሰን በህጋዊ ፕላን እናዋቅራለን በሚል እስከ ቅርብ ጊዜ ድረስ በርካታ ቤቶች ፈርሰዋል ይህም ብዙዎችን ሲያሳዝን ይህም ብዙዎችን ያሳዝን እንደነበር ይታወቃል ፈረሳው ወደ ፖለቲካው ገብቶም በርካቶች ተፈናቅለው እንደነበር ይታወቃል አንዳንዶች የሸገር ከተማ የተገነባው አዲስ አበባም እንዳተስፋፋ ነው ሲሉ ይመጣሉ። በእርግጥም ከተማ ይምጣልኝ እንጂ መጣብኝ አይባልም። ምክንያቱም አንድ ገጠር ላይ ያለ መሬት ዋጋው እጅግ በጣም ርካሽ ነው። ሆኖም ከተማ ጠገብ ከሆነና ከተማው ወደዚህ መሬት ቀረብ ካለ የመሬት ዋጋ እጅግ ከፍተኛ ይሆናል። በዚህም ባለመሬቱ በአግባቡ እንዲጠቀም ማድረግ ይቻላል። አርሶ ከሚበላበት ይልቅ መሬቱን በከፊል በከፍተኛ ዋጋ ከመሸጥ በመሸጥ ከአርሶ አደርነት ወደ ኢንቨስተርነት ማደግ ይቻላል። ከዚያም ባሻገር ከተማ ሌላም ይዞት የሚመጣ በረከት አለ። ገበያውን የቢዝነሱን ስልጣኔውን ቴክኖሎጂውን ይዞ ነው የሚመጣው። እናም የአዲስ አበባ ከተማ መስፋፋት በዙሪያው ላለው ሕዝብ እድል እንጂ ክፋት የለውም። ሆኖም ውል የሌለው የኢትዮጵያ ፖለቲካ በከተማ መስፋፋት ሳይቀር ጭቅጭቅ እንዲፈጠር ያደርጋል። ብዙዎች ሸገር ከተማንና አዲስ አበባ ወደፊት መዋሃዳቸው እንደማይቀር ያምናሉ። አይደለም ሸገር ከተማ፣ አዲስ አበባ እስከ ደብረ ብርሃን ድረስ የመስፋት እድል እንዳላት የከተማን አመሰራረትና እድገትን የሚያውቅ ሁሉ ይናገሩታል። ሸገር ከተማ የተመሰረተበት አላማ አለ አለ ተብሎ የሚነገርም ነገር አለም። እርሱም ወደ አዲስ አበባ እንዳይጠቃለሉ ድንበር ስለተበጀላቸውና በራሳቸው መንገድ ደግሞ በአዲስ አበባ እንኳን ባይሆን ለአዲስ አበባ ጉድፍ በማይሆኑበት ልክ ማደግ ባለመቻላቸው ነው ተብሏል። የሸገር ከተሞች ማደግና መዘመን ለአዲስ አበባ ትልቅ እድል መሆኑ አያጠራጥርም። ምክንያቱም ከተማ ሲያድግ ሰዎች አብረው ይሰለጥናሉ። የሰለጠነ ከተማና ሰው ደግሞ ለሌላው አጋር እንጂ ስጋት የመሆን እድሉ አነስተኛ ነው። በአዲስ አበባ ዙሪያ የነበሩት አሁን ሸገር ተብሎ የተሰየሙት ከተሞች እድገት ወደ ኋላ የቀረ በመሆኑ በከተሞቹ መስፋፋት ሳቢያ አርሶ አደሮች ከመኖሪያ ቀያቸው በመፈናቀላቸው እነርሱን ጠብቆ ከተማዎችን ለማስፋፋት ነው ተብሏል። ስድስቱ ከተሞች በጋራ የሚያከናውኑት ስራ ተፎካካሪ እንዲሆኑ ያስችላቸዋል የሚያስችላቸው ሲሆን ዋና ጽህፈት ቤታቸው ደግሞ አዲስ አበባ ሳሪስ አካባቢ እንደሆነ ይታወቃል። የሸገር ከተማ ዋና መቀመጫ ታዲያ ለምን አዲስ አበባ ሆነ የሚል ጥያቄ የሚያነሱም አሉ። በእርግጥ ይሄኛው ትክክለኛ ጥያቄ ነው። ሌላ ከተማ ላይ ሆኖ ሌላኛውን ከተማ መስተዳደር ምናልባትም የከተማ አስተዳደሮች ለመኖሪያና ለመስሪያ ቤትነት ከሸገር ይልቅ አዲስ አበባን ስለመረጡ ነው ብለው የሚያምኑም አሉ። የሸገር ከተማ መሪዎች ግን መቀመጫችንን አዲስ አበባ ያደረግነው ለሁሉም ከተሞች አማካይ መሆን የሚያስችል ቦታ ታሳቢ በማድረግ ነው ብለው ነበር። በእርግጥ ከሱሉልታ ለገላን አዲስ አበባ ይቀርበዋል። ለሁሉም ከተሞች እርስ በርስ ከእርስ በርስ ይልቅ ለሁሉም ከተሞች ከእርስ በርስ ይልቅ ለአዲስ አበባ የቀረቡ መሆናቸው የሚታወቅ ነው። በተጨማሪም ይህ መንገድ የሚያገናኛቸው በአዲስ አበባ ዙሪያ የኦሮሚያ ልዩ ዞን ስድስት ወረዳዎችና ዘጠኝ ከተሞች ናቸው። ሸገር ከተማ ተጠሪነቱ ለኦሮሚያ ክልል መንግስት ነው። እንደ ማንኛውም መንግስታዊ አስተዳደር ህግ አውጪ፣ ህግ አስፈጻሚና የዳኝነቱ ስርዓትን የሚመሩ አካላት አሉት። ከተማውን የመሰረቱት የከተማ አስተዳደሮችና ክፍለ ከተሞች በዋነኝነት ተጠሪነታቸው ለከተማ አስተዳደሩ ነው። አሁን ለዚህ ይህ ፕሮጀክት መጀመሩ ተነግሯል። የብዙዎች ስጋት እንደመጀመር መጨረስ ቀላል አይደለምና ተጀምሮ እንዳይቀር ነው። በእርግጥ የኦሮሚያ ክልልም ሆነ በሌሎቹ የሀገሪቱ አካባቢዎች ጦርነቶች እንደቀጠሉ ናቸው። ግዙፍ ፕሮጀክቶችን ለማልማትና ለመጨረስ ሀገሪቱ ሰላም መሆን ይኖርባታል። ሰላም መሆን ይኖርባታል። ከልማት በላይ ጦርነት እጅግ ከፍተኛ የሆነ ወጪ ስለሚያስወጣ፣ እጅግ ከፍተኛ የሆነ ወጪ ስለሚያስወጣ፣ ግዙፍ ግንባታዎች ባሉበት ቆመው ሲቀሩ የተለመደ ነው። እናም በሸገር ከተማ ይገነባል የተባለው ግዙፍ የመንገድ ፕሮጀክትም በዚሁ ማቆሚያ ባጣው ጦርነት ምክንያት በወሬ ብቻ እንዳይቀር የሚለው የብዙዎች አስተያየት ነው። አበቃን። መልካም ጊዜ የተመኘ